ለምንድን ነው የኛ ዘመን ሰዎች ስፔሻሊ ወጣቶች ለምድሮ ቶሎ የሚደክመን? የድሮ ሰው ቶሎ አይደክመው፣ ረጅም ሰዓት የሆነ ነገር የመስራት አቅም አለ። የኛ ዘመን ሰው ግን ሰርቶ አይደለም ሳይሰራ ይደክመዋል። እና ሪሊ የሆነ ሳይንቲፊክ ጥናት ነው አሁን ወቀሳ የኛ እናንተ ዘመን ሰዎች አራት በጣም መሰረታዊ ምክንያቶችን ጠቀሰ። ለምድሮ ቶሎ የሚደክመን የኛ ዘመን ሰዎች የኛ ዘመን ሰው ለምንድን ነው ቶሎ የሚደክመው ብላችሁ ከጠየቃችሁ ከእጁ ወይም ከሰውነቱ ይልቅ ጭንቅላቱን ይጠቀማል የሚል ሐሳብ አነሳ። ምን ማለት ነው? የኛ ዘመን ሰው አቬሬጅሊ ሲታይ ከበፊቱ ሰው ይልቅ በጣም ብዙ ውሳኔዎችን ይወስናል። ሰውነት ሲዝል በነገራችን ላይ ሙሉ ሰውነታችን እጅ ላይ ዘለው እጅ ነው የሚዘለው፣ ይሄኛው ጭንቅላት የሚባለው ነገር ግን ከዛ ለም ሙሉ ሰውነታችንን እንደሚያደክም ሪሰርቹ ላይ ይናገራል። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። በዚህ ሳምንትም በአዲስ ሀሳብ ያነበብኩትን ሀሳብ ሼር ላደርጋችሁ ካነበብኩት በአዲስ ሀሳብ መጥቻለሁ። እንግዲህ እንደምታውቁት በዚህ ፕሮግራም እንግዲህ የተለያዩ ሀሳቦችን እያነሳ እናነሳለን እና የሚገርማችሁ ነገር ዛሬ ማነሳላችሁ ሀሳብ አክቹሊ የኔ አይደለም። እንትን ያልኩት የሆነ ሰው ሲያወራ ሰማሁና ይሄ ነገር እንዴት ነው ብዬ ቼክ ለማድረግ ሞከርኩኝ። እና የሚያወራው ሰውዬ ከጥያቄ ነው የጀመረው። ምንድን ነው ያለው፣ ለምንድን ነው የኛ ዘመን ሰዎች ስፔሻሊ፣ ወጣቶች ለምንድነው ቶሎ የሚደክመን የሚል እንትን ነው። እና ከድሮ ሰው አንጻር ሲታይ የድሮ ሰው ቶሎ አይደክመው፣ አቅም አለው ረጅም ሰዓት የሆነ ነገር የመስራት አቅም አለው። የእኛ ዘመን ሰው ግን ሰርቶ አይደለም ሳይሰራ ይደክመዋል። እና ምንድን ነው ችግሩ ብሎ ጥናት እያደረገ ነበር። እና ሪል የሆነ ሳይንቲፊክ ጥናት ነው። አሁን ወቀስ አለ የእናንተ ዘመን ሰዎች ነው አሁን እያለ አይደለም። እና ምንድን ነው ችግሩ ብሎ ጥናት ሲያደርግ በጣም ቤዚክ የሆኑ አራት ምክንያቶችን እንዳገኘ ይናገራል። እንግዲህ ሰውየው ሪሰርች ነው። አራት በጣም መሰረታዊ ምክንያቶችን እንጠቀሰ ለምድ ቶሎ የሚደክመን የኛ ዘመን ሰዎች እና ምንድናቸው እነዚህ ምክንያቶች? ከመጀመሪያው ልጀምርላችሁ የመጀመሪያው ምክንያት ትንሽ ኦድ የሆነ ምክንያት ነው፣ ግን ሴንስ የሚሰጥ ምክንያት ነው። ምን አለ፣ የእኛ ዘመን ሰው ለምንድ ነው ቶሎ የሚደክመው ብላችሁ ከጠየቃችሁ፣ አብዛኛው በተለይ የእኛ ዘመን ሶሳይቲ ከእጁ ወይም ከሰውነቱ ይልቅ ጭንቅላቱን ይጠቀማል የሚል ሀሳብ አነሳ። ምን ማለት ነው? የእኛ ዘመን ሰው አቬሬጅሊ ሲታይ ከበፊቱ ሰው ይልቅ በጣም ብዙ ውሳኔዎችን ይወስናል። ለምሳሌ እያስተያየ ምናለ ለምሳሌ፣ የጥንት ዘመን ሰዎችን ስታዩቸው ብዙ የሚወስኑት ውሳኔ የላቸው። ጠዋት ይነሳሉ፣ ማረስ ከሆነ ያርሳሉ፣ ከብት ማሰማራት ከሆነ ያሰማራሉ፣ ይበላሉ፣ ያጠጣሉ። የሆኑ የተወሰኑ የሚታወቅ የሆነ ሩቲን አላቸው። ብዙ አይምሯቸው የሚጠቀሙት ነገር የላቸውም። የሚታወቅ ባህል አለ፣ የሚታወቅ ምልልስ አለ። አይምሯችን ብዙ ጊዜ ሰውነታችን ቶሎ የሚዝለው ሰውነት ሲዝል በነገራችን ላይ ሙሉ ሰውነታችን አንድ ላይ አይዝለም። እጅ ከዛለ እጅ ነው የሚዝለው ይሄኛው ጭንቅላት የሚባለው ነገር ግን ከዛለ ሙሉ ሰውነታችንን እንደሚያደክም ሪሰርቹ ላይ ይናገራል። ደግሞ እውነታ ነው። አእምሮ ከዛለ ሙሉ ሰውነት ይዝላል። አቅም እያለው እጅ እየሰራ እግር ምንም ሳይሰራ አንዳንዴ አእምሮ ከዛለ ሙሉ ሰውነታችን ቶሎ እንደሚደክም ይናገራልና የእኛ ዘመን ትውልድ ለምንድነው ቶሎ የሚደክመው ካላችሁ ምክንያቱም በቀን ውስጥ በቀን ውስጥ በደቂቃ ውስጥ በጣም ብዙ ውሳኔዎችን እንወስናል። አዲስ ውሳኔ ለመወሰን የምታወጡትን ኢነርጂ አእምሯችሁ ውስጥ ብታዩ፣ የድሮ ዘመን ከሚወስነው ሰው አንፃር ብታዩ ምናልባት አንድ ለአስር ይሆናል። በጣም ብዙ ውሳኔዎችን እንወስናል። ለምሳሌ ጠዋት ከእንቅልፍ ተነስታችሁ የምትለብሱትን ልብስ ለመወሰን ስታስቡ የምታወጡት ኢኖርጂ አስቡ። ምግብ ለመብላት፣ ጫማ ለመብረት፣ ካልሲ ለመምረጥ፣ ሩቀት ሂዱ፣ ሶሻል ሚዲያ ምን ሶሻል ሚዲያ ለመምረጥ፣ ምን ቴክስት ለመመለስ፣ እነዚህን ሁሉ ስትወስኑ አይምሯችሁ ውስጥ በጣም ብዙ ውሳኔዎችን እየወሰናቸው እናንተ አስር ውሳኔ የምትወስኑባት ደቂቃ የድሮ ሰው ከእንቅልፉ ተነስቶ ታጥቦ ከብትል አሰማራ ብቻ እያለ ይሆናል እናንተ አስር ውሳኔ ስትወስኑ ለመወሰን የምታጠፏት አንድ ሁለት ደቂቃ የድሮ ሰው ምናልባት ግማሽ ቀን የሚያወጣው ምንድነው? ውሳኔ ነው። ብዙ አእምሯችንን ስለምንጠቀም ብዙ ነገሮችን ስለምንወስን፣ ከበፊቱ ሰው ይልቅ ቶሎ እንደክማለን እና እንደውም እንደ መፍትሄ ምን ይላል፣ ቶሎ ላለመድከም ከፈለጋቸው አንዳንድ ጊዜ ምንድን ነው ወይ ሩቲን ገንቡ ወይ በየቀኑ የምታደርጓቸው ሳታስቡ የምትወስናቸው ኮንስታንት የሆኑ ነገሮችን አድርጉ ውሳኔ የማይፈልጉ እንደም ከፈለጋችሁ እንደ እንደ ማርክ ዛከበርክም ልትሆኑ ትችላላችሁ ይላል። ተመሳሳይ ቲሸርት፣ ተመሳሳይ ጅንስ ማድረግ ቢያንስ ብዙ ውሳኔዎችን አትወስኑም። ወይ ደግሞ ማታ ቀደም ብላችሁ ለነገ ውሳኔዎችን ማዘጋጀት፣ የምትለብሱትን ልብስ ቀድማችሁ ማዘጋጀት ጠዋት ተነስታችሁ ቶሎ እንዳይደክማችሁ ሊያደርግ እንደሚችል ይናገራል። እና ለምንድነው የኛ ዘመን ሰው ከድሮ ሰው ይልቅ ቶሎ የሚደክመው ካላችሁ የመጀመሪያ ምክንያት በጣም ብዙ ውሳኔዎችን እንወስናል። በጣም ብዙ ምንሰራቸው ስራ የሰውነት ስራ ሳይሆን የጭንቅላት ስራ ነው። የጭንቅላት ስራ ደግሞ ብዙ እንደሚያደክም ይናገራል። የመጀመሪያው ምክንያት ይሄ ነው። ሁለተኛው ደግሞ የሚለው ሀሳብ ኦቨር ስቲሙሌሽን ኤንድ ሾርት ተርም አቴንሽን የሚለው ሀሳብ በምን መንገድ እንደተረዳሁት ሊንገራችሁ እንዳልኳችሁ የአእምሮ ስራ በጣም ያደግማል አእምሮ ላይ የሚሰራ ስራ በጣም አስቸጋሪ ነው እና በዚህ ዘመን አይምሯችን ኮንሱም የሚያደርገው ኢንፎርሜሽን ወይ አይምሯችን ውስጥ የሚገቡትን ኢንፎርሜሽኖች ስታያቸው ከየትኛውም ዘመን ይልቅ በጣም ብዙ ሀሳብ በጣም ብዙ መረጃ አይምሯችን ውስጥ የሚገባበት ጊዜ ማለት ይሄ ጊዜ ነው። በጣም ብዙ ኢንፎርሜሽን አይምሯችን ውስጥ ይገባና መግባት ብቻ አይደለም፣ ይሄን ኢንፎርሜሽን ደግሞ አክሰስ ለማድረግ ይህን ኢንፎርሜሽን ለማብላላት ደግሞ የምንወስደው የአቴንሽን ስፓም በጣም አጭር። ሾርት አቴንሽን ስፓማችን ቶሎ ኤነርጂያችን ይወስዷል። ምን ማለት ነው? ከዚህ በፊት አንድ መጽሐፍ ላይ እንዳነሳሁት ትዝ ይለኛል። ምን መጽሐፍ እንደሆነ እርግጠኛ አይደለሁም። አንድ ሀሳብ አንድ ኢንፎርሜሽን አይምሯችሁ ስታስገቡ፣ እንግዲህ ስለ ኒውሮኖች አውርቻችኋለሁ ብዬ አስባለሁ። አይምሯችሁን ውስጥ ቢሊየን የሚቆጠሩ ኒውሮኖች አሉ። አንድ ኢንፎርሜሽን አይምሯችሁ ሲገባ፣ አዲስ ኒውሮን ኮኔክሽን ክሬት እያደረጋችሁ ነው። መማር ማለት በነገራችን ላይ አዲስ ኒውሮን ኮኔክሽን መፍጠር ለምሳሌ ስለ አንድ ነገር ኤቢሲዲ ስትማሩ፣ ኤ የምትባሏን ነገር ፊደሏን አይታችሁ ይቺ ማለት ኤ ነች ብላችሁ አይምሯችሁ ስታስቡ፣ አይምሯችሁ ምን ያደርጋል? ኤ የምትባለውን ምንድን ነው ፒክቸሯን የያዘው ኒውሮን ከድምፁ ጋር አንድ ላይ ኒውሮን ኮኔክሽን ይፈጥራል። ምን ማለት መሰላችሁ፣ ስዕሏን ሲያያት ኤ የምትባሏ ቮይስ አንድ ላይ ፋይር ያደርጋል ማለት አይምሯችሁ ውስጥ አዲስ ኒውሮን ኮኔክሽን ክሬት እያደርጋችሁ ስለ የሆነ ነገር ምንድን ነው አዲስ ኢንፎርሜሽን ስትማሩ የሆነን ኢንፎርሜሽን ምልክቱ ሊሆን ይችላል፣ ሽታውን ሊሆን ይችላል፣ ስዕሉን ሊሆን ይችላል፣ ድምፁ ሊሆን ይችላል። ከሆነ ነገር ጋር አታች ያደርገዋል። አዲስ ኢንፎርሜሽን ያዛችሁ ማለት እሱ ከዚህ በፊት የምሳሌ ጠቅሻዋል። ለምሳሌ በጣም የምትወዱት ጓደኛችሁ ሁሉ የሚቀባው ሽቶ ሌላ ቦታ ከሸተታችሁ አይምሯችሁ ተመሳሳይ ስዕል ይመጣል፣ ጓደኛችሁ ትዝ ይላችኋል። ሽቶና ጓደኛችሁ አንድ ላይ ሊንክ ሆኗል። ሽቶ የሚባለው ሽታና ጓደኛችሁ አንድ ላይ ኒውሮን ኮኔክሽን ክሬት አድርጓል። ሲሸታችሁ ጓደኛችሁ ትዝ ይላቸዋል፣ ኒውሮን ኮኔክሽን ይፈጠራል። ምንድን ነው ታዲያ ይሄኛው ነገር ችግሩ ካላችሁ፣ በጣም ብዙ ኢንፎርሜሽኖችን እንወስድና እነዛ ኢንፎርሜሽኖች ኒውሮን ኮኔክሽን ለመፍጠር ጊዜ ይፈልጋል። ያንን ኒውሮን ኮኔክሽን ሳይፈጥር ቲክቶክ ከሆነ እስክሮል ታደርገዋል፣ አዲስ ኢንፎርሜሽን ይመጣል። ያንን ሳይፈጥር ስክሮል ታደርገዋል። አይምሯችን ይሄን ሁሉ ኢንፎርሜሽን ሎድ እያደረገ ይሆነሳል፣ ስታክ ያረጋል ምን ማለት ነው? በእኔና በእናንተ ቋንቋ እየደከመ ይመጣል ማለት ነው። ብዙ ኢንፎርሜሽኖችን እንወስድና ሾርት አቴንሽን ስፓሞች ይመጣሉ። በጣም የሚገርማችሁ ነገር ይሄ ደግሞ በጣም ሃይዶፓሚን ነው ሪሊዝ የሚያደርገው። እንደ ሱስ ይይዛል። ሱስ ይይዛችሁ ማለት እንዴት ነው? ልታርፉ አስችሉ። እረፍት ሊሰጣችሁ አይችሉ። ይሄ ሁለተኛው ኢነርጂን ድሬን የሚያደርግ ነገር ነው፣ ወይም ደግሞ በቀላሉ እንድንደክም የሚያደርገን ነገር ነው። ሶስተኛው ምክንያት የጠቀሰው ምንድን ነው? ላክ ኦፍ ኤክሰርሳይዝ ይ ላክ ኦፍ ፊዚካል ኤክሰርሳይዝ፣ ላክ ኦፍ ባላንስ ኒውትሪሽን የሚል ሀሳብ ያወራል። እዚህ ላይ ብዙ አልቆይም። አይ ቲንክ ግልጽ የሆነ ሀሳብ ይመስለኛል። ሰውነታችን እንዴት ነው? በነገራችን ላይ ሰውነታችን በተንቀሳቀሰ ቁጥር ሞር ኦክሲጅን ይፈልጋል፣ ሞር ግሉኮስ ያቃጥላል፣ ሞር ኢነርጂ በርን ያደርጋል። አዲስ ኢነርጂ በርን ለመደረግ መንቀሳቀስ አለባችሁ እና ብዙ ፊዚካል አክቲቪቲ ስለሌለ ሰውነታችን ድክም ያለ ነው። የሆነ ነገር ተነስቶ ለመስራት እንዴት ነው እንኳን ዘንቦብሽ ቦብሽ አይነት ነገር ማለት፣ ቀድሞም ኢነርጂ ድሬን እያደረገ ነው። ተነስቶ የሆነ ነገር ለመስራት አቅም እናጣለን። የመጀመሪያው እሱ። ሁለተኛው ደግሞ ምን ይላል? ባላንስድ የሆነ ኒውትሪሽን ማጣት የሚል ሀሳብ ያወራል። ብዙዎቻችን አንዳንድ ጊዜ ኢነርጂያችንን አውትሶርስ እናደረጓለን። በተለይ ደግሞ አውትሶርስ ማድረግ ማለት ለሌላ ሰው መስጠት እንደማለት ነው ወይ ደግሞ ውጭ ላለ አካል መስጠት ኢነርጂ ላክስ እናደርግ ለምሳሌ ለካፊን አውትሶርስ እናደርጋለን ወይ ቡና እንጠጣና ኢነርጂ ጌን ለማድረግ ሞክራለን ይሄ ቡና እስካለ ድረስ ሲቆያ ከዛ ቡና ሲጠፋ ኢነርጂ ይጠፋል ለኢነርጂ ድሪንክስ ይሄ አሁን እኛ አገር ኢነርጂ ድሪንክስ የሚባሉ አሉ ውጭ አገር አሁን ሬድ ቡል የሚባለው የአገሮቹን ሜንሽን ማድረግ ተገቢ አይደለም አሉ ብቻ ለእነዚያ አውትሶርስ እናደርግና እነዚህ ነገሮች ሲያልቁ አቅም እናጣለን እና አካላችሁ ተገቢውን የሆነ ምግብ ስትመገቡ የሚያስፈልገው ምግብ ስትመገቡ ኢነርጂ ብሬክዳውን ያደርጋል፣ ከዛ አዲስ ኢነርጂ ታገኛላችሁ። ግን ይህንን ኢነርጂ ለቡና፣ ለኢነርጂ ድሪንኮች አውትሶርስ ካደረጋችሁ በቀላሉ እንደምትደክሙ ይናገራል። ምክንያቱም እነዚህ ነገሮች በራሳቸው አዲክቲቭ ናቸው ሱስ ያይዛሉ። ሲያዛሉ፣ አራተኛና የመጨረሻው ምን ይላል ሪል የሆነ በቂ የሆነ እረፍታ ለማድረግ የሚል ሀሳብ ያነሳል። በሰውየው አገላለጽ በቂ የሆነ እረፍት ለማግኘት ማለት የመጀመሪያው አሁ ማታ ምንተኛው እንቅልፍ ነው፣ ግን እሱ ብቻ አይደለም ታውቃላችሁ በጣም ኢፌክቲቭ የሆነ ስራ መስራት ከፈለጋችሁ፣ የሁሉም ሰው አይምሮ በነገራችን ላይ ከምሳ ሰዓት በኋላ ለሆነ ሰዓት ያህል ረፍት ይፈልጋል፣ እንቅልፍ ይፈልጋል። አንዳንዶች 30 ደቂቃ ይላሉ፣ አንዳንዶች አንድ ሰዓት ይላሉ። ሞክሩ እስኪ ምሳ ሰዓት ገብቶ ለ30 ደቂቃ እንደው ከቻላችሁ፣ የምትሰሩበት ሁኔታ ከፈቀደለ ለ30 ደቂቃ ለአንድ ሰዓት ተኙና ተነሱ። ጠዋትን የተነሳችሁ እስኪመስላችሁ ድረስ ኢነርጂያችሁ እንደ አዲስ ይታደሳል። እንዴት ነው አፕሮፕሪት የሆነ አስፈላጊ የሆነ እረፍት ማድረግ ከቻላችሁ ሰውነታችሁ ሞር አቅም እንደሚያገኝ ይናገራል። ግን የእኛ ዘመን ሰው ይህንን እያገኘ ስላልነው ስራውን ለዚህ ስለማይፈቅድ ብዙዎቻችን ሳንጀምረው እንደክማለን። እንደ ድሮ ሰዎች ብዙ የሆነ የሰውነት ስራ እንሰራም። ግን ከእነሱ የበለጠ ምንድ ነው እንደክማለን? የእነሱ ሲስተም እንዴት ነው ኢነርጂ ጌን ለማድረግ አዲስ ሀይል ለማግኘት ይረዳቸዋል። የእኛ ግን ብዙ ነገር እዚህ ላይ ስለሆነ ይሄ ከደከመ ሙሉ ሰውነት እንደሚደክም ይናገራል እንግዲህ የዚህ ሰውዬ ሪሰርች በዚህ መንገድ አይቸዋለሁ እና እንዳይደክመን እስካሁን ድረስ ያወራሁትን ሪቨርስ ማድረግ ነው እና እኔን ሀሳብ በዚህ መንገድ አይቸዋለሁ ምን ታስባላችሁ ለምድሮ የኛ ዘመን ሰው ቶሎ የሚደክመን ብዙዎቻችን እንደዚህ ነን ብዬ አስባለሁ ምን ታስባላችሁ የቀረ ሀሳብ አለ ይቺ ቢጨምር ይቺ ቢቀነስ ምትሉት ነገር ካለ ኮመንት ላይ አሳውቁኝ ካነበብኩት እንግዲህ ያነበብኩትን ሀሳብ ሼር ላደርጋችሁ ይሄን ሀሳብ ወደድኩ ቀጣይ ሳምንት በሌላ ሀሳብ በሌላ ነው። ቀጣይ ቀጣይ ሳምንት በሌላ ሀሳብ እንገናኛለን። እስከዛ ድረስ የቀጣይ ሳምንት ሰው ይበለን። መልካም ሳምንት።